አልገርሽንም ተስዬ እንዴቆላ እን ይው የማንብረ የቅድስት ወንድም ነላእንትነወን ስራውን ስንሰራለብዙ ዎችን ሄደናን የመጨረሻ ፋይናል አንድ መድረስ ያለብን ቦታ ለመድረስ አዲስ አባ ዩኒቨርስቲስ መጠየቅ ያለበትን ጠይቀን መድረስ ያለንበ- እንደውም ጽፌልሽ ነበር፣ አላየሽሁም እንጂ። ቅድመ ሆኝ አሁን የመጨረሻው ላይ ያለውን የመጨረሻው ያለውን ሰው ለማግኘት ቆመናል እና እንደዚያ ነው። ልጁም ጥሩ አንዳንድ ግብአቶችንም አግኝተናል። ማስረጃዎችን አገኛችሁ? ያው ልጅቷ የተናገረችው ሁሉ ነገር ልክ መሆኑን ነው የተረዳሁት። እና ያው እና የመዘናጋትም ሁኔታ እንዳለ ነው የተረዳ ነው። አሁን እኛ ስሜት ትንሽ ትኩረት አድርገን እንሰራበታለን የሚል ነገር አንስተዋል። እሱን አቤት ላርግሽ ብዬ ነው ደግሞም ስላየሁሽ በሌላ አካውንትን ያየውሽ እና ሶስተኛ አካውንት ሁለቱ ተዘጋብኝ እኮ ይሄ ሶስተኛ ነው። ምንድን ነው የዚህን ያህል ዘመቻው በጣም ተጽዕኖ ፈጣሪ ነው። ምን ይደረግ እሱማ፣ ያው የእሱ ማረጋገጫም ይመስላል እንግዲህ። ታዲያ ሰዎች ሲፈሩህ አይዋጉ፣ ሊያጠፉ ነው የሚሞክሩት ፊት ለፊት። ይሄ ለራሱ አንዱ ማሳያ ነው። በጣም ትልቅ ትልቅ ስራ ነው። በእውነት እኔ ለራሴ እንኳን ሰማሁት እንኳን የሚያስኩት ብዬ እንትን ያልኩበት ነው። ያንንም ልሰማ የቻልኩት ደግሞ አንድ ባንቺ ስለሆነ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በርቺ። ወንድም እየውም የሟች ወንድም ታላቅ ወንድም ነው ደግሞ በጣም ይመሳሰላሉ መልካቸው። ይሄኛው የሁለት ስንት ሁለት ሺ አስራ አምስት ባች ሁለት ሺ አስራ አምስት ባች ተመራቂ ነው። ጎብዝ፣ የወንድምህን ነፍስ ነፍስ ፈጣሪ ማረው፣ ፈጣሪ በገነት ያድርግልህ ወንድምህን። አንተ ደግሞ በርታ፣ ጎብዝ። የባንክ ሰራተኛ ነበረ፣ በዚህ ምክንያት ስራውን አቋርጧል። እሱም እና ኖር ትንሽ የሚያሳዝን ነገር ነው ነው በአንድ ሰው ህይወት ማለፍ ብዙዎቹ እንደሚጎዱ የምታይበት ነው። ያችም ምን ያህል እንደተጎዳች ከድምጿም ከእንትኗም የሚያስታውቃል። ይህንንም ሳየው ደግሞ የባሰ ነው እንትን ያለኝና በእርግጠኝነት አዲስ ነገር እንሰማለን ስልሽ ያው የሞተውን መመለስ ባይቻልም ፍትህ የማግኘቱ ሁኔታና ለዛም ጉዳይ ከሚመለከተው አካል ደግሞ ተገቢው ምላሽ ተገቢው ማብራሪያ ነው የምንፈልገው። አሁንኛ እንደዛ ነው አቡዬ። በጣም ነው ገርሞኝ አዲስ አካውንት ሆኖ ሳይሽ ነው በዚህ ምንትን ያልኩት ነው። የደረስንበትንም አብዴት እናርጋችሁ። በጣም ነው የማመሰግነው ቴንኪው ቴንኪው። ተባረክ ነት ሁሌም ከጎናችን ስለሆንክ እጅግ በጣም አድርገን እናመሰግናለን። አመሰግናለሁ። እናንተ ጋር ካልሆኑ ከዚህ ጠንካራ ብርቱ ብረት እኮ ከአንቺ ጋር ካልሆኑ ከማን ጋር መሆን ይቻላል ነው። በርሲ እሺ ቡየኔ እናት ወረድኩ። ተጽዬ በቀደም በጣም አንጀቴን በልታኝ ነበሩ። ህይወት እንግዲህ እንዲህ ነው፣ አንዴ ዛሬ ያለን ነገ የለንም። በጣም ያሳዝናል። ለዚች ህይወት ነው እንዲህ የምንባለው። ቶቻቸን ህይወት ዛሬ በህይወት ታይተን ነገ ለምን ጠፋ? ያሳዝናል በጣም ከሞሮኮ ዩኒቨርሲቲ ዶርም ውስጥ በመርዝ ነው የተገደለው። ጓደኛውን የገደለው ግን አሁን ሊፈታ ነው። ጓደኛው ፍትህ አላገኘችም። እህትዬው ፍትህ ብላ እኛ ጋር መታልቅሳ እኔ ቅን ልቦችን አገናኘ ዋግኝና እያየላት ነው ጉዳዩ